ሰላም ጤና ስጥልን። እንደምንሰንብታችኋል። ውድ የመሴ ቱደይ ተመልካቾች፣ ዛሬ አጫጭር ዜናዎች ይዤ እቀርብ ያለሁኝ። የመጀመሪያው ዜናችን ኢትዮጵያዊቷ ቲክቶከር ልጇን ጥላ እስር ቤት ገብታለች። በአውሮፕላኑ ረብሻ ክስ ሌኒ ክንፈ በነጻ ትሰናብታለች። ቀደም ሲል እንደነገርኳችሁ በማረሚያ ቤት የወለደችው ይዲዲያ ነጻነትን ጨምሮ አምስት ተከሳሾች ጥፋተኛ ተብለዋል። ኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው ስድስት ተከሳሾች ላይ ፍርድ ቤቱ ውሳኔ አስተላልፏል። በዚህም መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል አምስተኛ ተከሳሽ ሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤት ወስነዋል። በሌላ በኩል አንደኛ ተከሳሽ ዮሐንስ ዳንኤል አማኑኤል መውጫ፣ ናትናይል ወንደሰን፣ ኤልያስ ድሪባና የዲዲያ ነጻነት አቃቤ ሕግ ያቀረበባቸውን የሰለደ ቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። የዲዲዲያ ነጻነት ጉዳይ በክስ ሂደት ላይ ነፍሰ ጡር የነበረችው ስድስተኛ ተከሳሽ ዲዲያ ነጻነት ልጇን በማረቢያ ቤት መውለዷ ይታወሳል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከስር ተለቃ ክሷን ስትከታተል የቆየች ቢሆንም በዋለው ችሎት ጥፋተኛ በመባሏ ተመልሳ ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች እንደሚገልጹት ዲዲያ ነፃነት ከአንደኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራ ሲሆን በማረሚያ ቤት የወለደችው የልጁም እናት ናት። በተጨማሪ አንደኛ ተከሳሽ ዮሐንስ ዳንኤል ከረብሻው ክስ በተጨማሪ በቀረበበት ሶስተኛ ክስ ማለትም በኮምፒውተር አዋጁን በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙ ጥፋተኛ ተብሏል። የክስ ዳራ፤ ክሱ የተመሰረተው ነሐሴ 16 ቀን 2016 ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ በመብረር ላይ ያለ የአየር ትራፊክ ፍቃድ በመጠባበቅ ላይ እንዳለም በመጀመሪያ የአየር ሁኔታ መብረር እንደማይቻል በመቀጠልም ከምሽቱ አራት ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾ ነበረ። ተከሳሾቹ ይህን የአየር መንገድ ውሳኔ ባለመቀበል በአውሮፕላን ውስጥ አምባጋር በመፍጠር ረብሻ አስነስቷል በሚል አቃቤ ሕግ ክስ መስርቶባቸው ጉዳያቸው በፍርድ ቤት ሲታይ ቆይተዋል። ፍርድ ቤቱ ጥፋተኛ በተባሉት አምስት ተከሳሾች ላይ አቃቤ ሕግ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸው እንዲያቀርቡ ለህዳር 18 ቀን 2018 ዓ ም ተለዋጭ ቀጠሮ ሰጥቷል። ተመልካቾቻችን ይመሴ ቱደይ ነው። የመሴቱ ደይን ላይክ ሰብስክራይብ ሼር በማድረግ ቤተሰቦቻችን እንድትሆን በአክብሮት እጋብዛለሁ። ወደ ቀጣይ መረጃዎች ደግሞ አልፋል። በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴር ተናግረዋል። ግለሰቡ በጅንካ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ ነውም ተብለዋል። ይህ የተባለው የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ እየሰሩት ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። በዚህም ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ በለይቶ ማቆያው ስላሉ ሰዎች በየዕለቱ የላብራቶሪ ምርመራ እንደሚደረግ ተናግረዋል። ቫይረሱ ከተከሰተበት ከህዳር 5 ከህዳር 17 ድረስ 73 የላብራቶሪ ምርመራዎች ተደርገዋል ያሉት ሚኒስትሯ፣ በዚህም 11 ሰዎች በቫይረሱ ተጠቅተዋል፣ ስድስቱ ህይወታቸው አልፏል፣ አምስቱ ደግሞ በህክምና ላይ ናቸውም ሲሉ አስረድተዋል። በሌላ በኩል ሌሎች ሀገራት ላይ ተሞክሮ ለውጥ እያመጣው ዶሚድ ስፔር የተባለ ፀረ ህዋስ መድኃኒት፣ ወደ ሀገር ቤት በማስገባት ለ16 የህክምና ባለሙያዎች እንዲሁም በህክምና ላይ ያሉት አምስት የቫይረስ ጠቂዎች ሰጥተናል ብለዋል። መድኃኒቱ ለውጥ እያመጣ መሆኑን ጠቁመዋል። ዶክተር መቅደስ በህክምና ላይ ያሉት አምስቱ ጠቂዎች የማገገም ሂደት ላይ መሆናቸውን አስረድተዋል። በጽኑ ክፍል አንድ ታማሚ እንዳለ የተነገረ ሲሆን አስፈላጊው ክትትል እየተደረገለት ነው ተብሏል። ግለሰቡ በጅንካ ከተገኘው የመጀመሪያው የማርበርግ ቫይረስ ጠቂ ጋር ንክኪ የነበረው ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ ነውም ተብለዋል። ይህ የተባለው የጤና ሚኒስቴርና የሕብረተሰብ ኢንስቲትዩት በማርበርግ ቫይረስ ዙሪያ እየሰሩት ያለው ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው ብለዋል። ተመልካቾቻችን የዛሬው የመሴ ቱዴይ መረጃዎች እነዚህን ይመስሉ ነበረ። ሌሎች መረጃዎች ደግሞ በሚቀጥሉት ቀናቶች እናቀርብላችኋለን። መሴ ቱደይም ላይክ ሰብስክራይብ ሼር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት ጋብዣለሁ። መልካም ቆይታ ይሁንላችሁ።